ያልጠበቀችው ሆነ። ሰላም ሰላም! ውድና የተከበራችሁ የወጋገን ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለውኝ። ቪዲዮውን በመሀል በመሀል አስገባላችኋለውኝ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ያሳለፍነው ፓርት ያቆመው ኤፍራታ ያፌት ቤት እንደነበረች ነው የፍራታ ያፌት ቤት ሆና ቤተሰብ በጣም በተጨነቀበት ወቅት በተለይ ገነት በጣም ተጨንቃ ነበር። ነገር ግን ሌሎቹ በዚህ ከእስር ቤት በመለቀቋ በጣም ደስተኛ ስለሆኑ የራት ዝግጅት አድርገው ደስተኛ ሆነው ራታቸውን እየበሉ ባሉበት ወቅት ነው ገነት በጣም ተጨንቃ ስለነበር እንደዚሁም ናታን ጭራሽ ራሱን ጥሎ ነው ያለው። ከምግብ ጠረጴዛውም ላይ ያልተቀመጠም ብቻውን ነበረ ተቀምጦ የነበረው። ከዛም ገነት ልጅ ኮ እስካሁን አልመጣችም፣ ናታን፣ ምን ነው የተፈጠረ ነገር አለ እንዴ? የት እንዳለች ታቃለህ እንዴ ስትለው ምን ትሆናለች ብለች ነው ወይዘሮ ገነት ትልቅ ሰው ናት፣ ህፃን ልጅ አይደለችም በማለት ይመልስላታል። የወይዘሮ ገነትን መበሳጨትና እንደዚሁም የናታን ራስን መጣል ያየችው ሉሊት ደግሞ ዛሬ የዛሬ ወራት ከጠበቅኩት በላይ ነው በማለት ትናገራለች። እረ አንቺ ሴትዮ እንደ ሰው ሰቢ በማለት ገነት ትመልስላታለች ለሉሊት። እይ እንግዲህ አንቺ እንደ እንቁ የምትንከባከቢያት ልጅ በአሁን ሰዓት ውጭ ነው ያለችው፣ የት እንዳለች እንኳን የሚያውቅ ሰው የለም በማለት ትናገራለች። በዚህን ወቅት ናታንም ተናዶ በቃ እኔ ልሄድ ነው በማለት ትቷቸው ይወጣል። ገነት አረፍ አትይም? በማለት ትቷቸው ይወጣል። እሺ ልጄ በማለት ገነትም ለናታን ትመልስለታለች። ናታን ግን ወደ ውጭ ከወጣ በኋላ አላስችለው ስላለ ወደ ኤፍራታ ነበረ የደወለው። ወደ ኤፍራታ ከደወለም በኋላ ያው እሷ ናት ስልኩን የምታነሳው ብሎ በማሰብ ኤፍዬ ለገነት ለምን ስልክ አታነሽም? በጣም ተጨንቃለች። አንድ ሴት ነሽ፣ ደህናነሽ በማለት ሲናገር ስልኩን ይዞት የነበረው ያፌት ነበር። እና ከእኔ ጋር ሁና ምን ትሆናለች ብለህ ነው? ደህናናት በጣም ደህናናት ምንም የሚያሳስብ ነገር የለም። በዚሁ አጋጣሚ ዛሬ አዳሯንም ከወደፊት ባሏ ጋር ነው የምታድረው። ስለዚህ አትረብሹን በማለት ይነግረዋል። ምንድን ነው የሚሸት ነገር አለ፣ ምንድን ነው ጨጓራህ ተቃጠለ እንዴ? በማለትም ለማናደድ ይሞክራል ያፌት ናታንን። ናታንም አታስብ፣ የእሷን ደስታ ነው የምፈልገው። እኔ እንዳንተ አይደለሁም፣ እኔ በሰው ደስታ እደሰታለሁ እንጂ በሰው ማዘን አልደሰተም፣ በማለት የእሱን መልካምነት ይነግረዋል። ይህን ያክል ፈሪያት መስለኝም ነበር በማለትም ይመልስለታል። ከዛም በመቀጠል እኔ የምናደደው ኤፍራታ በአንተ ምክንያት ስታዝን ልቧ ተሰብሮ ሳይ ያኔ ነው የማለቅህ። እመነኝ እኔ በእቤትህ ውስጥ እያለህ ነው የማቃጠልህ፣ በማለትም ናታን ለያፌት ይነግረዋል። ለሷ አታስብ በማለትም ይመልስለታል። በቤዚ መፈታት ገነት አልተደሰተችም በጭራሽ። በተለይ ከእስር ቤት ገብታ ሳሎን ቁጭ ብላ በነበረችበት ወቅት፣ ገነት ደግሞ ስራ ላይ ነበረች። ና እንደዚህ ወዳ ወደ ስትል እንዳጋጣሚ አየቻት እና እንዴት ልትፈች ቻልሽ በዚህ ፍጥነት? በማለት ስትመልስላት በቃ ተፈታሁ በማለት ትመልስላት አለች። ሉሊትም እራት ግብዣ በደንብ ጥሩ አድርገሽ አዘጋጂ በማለት ለገነት ትነግራታለች። ቤዛም እንደዚሁ ወደ ስራሽ ሂጂ በማለት ገነትን ትጮክባታለች። በቃ እኔማ ስራ ያደለ እሰራለሁ በማለት ወደ ኪችን ትገባለች። ሉሊት ቤዚም በቃ ልተጣጠብና ልብሴን ልቀይር በማለት ወደ ፎቅ ስትሄድ ወይዘሮ ሉሊት ደግሞ ልትወጣ ተዘጋጅታ ስለነበር የ ጽዮንን መቀየር ይች ልጅ ኔ የተቀየረች አይመስለኝም፣ እያስመሰለች ነው ይመስለኝ። ምናልባት በድብቅ ቪዲዮ ወይም ደግሞ ሪከርድ እየቀዳችን ቢሆንስ? አይ፣ በጭራሽ የጽዮን መለወጥ እኔ ምንም አልተዋጥለኝም፣ በማለት ወደ አሰበችበት ትሄዳለች ማለት ነው ሎሊት ሁሉም ወደ ስራቸው ሲሄዱ ጽዮን ደግሞ የገነትን የቤዛን እቃ በመያዝ ወደ ቤዛ ክፍል ትሄዳለች። ወደ ቤዛ ክፍል ከሄደች በኋላ እቃዋን ካስቀመጠች በኋላ ቤዝዬ ስለ ተፈታሽ በጣም ደስ ብሎኛል በማለት ትመልስላታለች። አመሰግናለሁ ትላታለች። እንደዚሁም ስለ ኤፍራታ ትነግራታለች። ከዛም በመቀጠል ደግሞ ስለ ናታንም አንስተው ነበረ። አዎ ችግር የለውም እሱ ባይወደኝም እኔ ወደዋለሁ። እናንተ ደግሞ ጥገኛ አደላችሁም፣ አንቺና ናቶ ጥገኛ አደላችሁም በማለትም ትነግራታለች ና ጽዮን በዚህ ነገር ትደሰታለች። በቃ ሽህ ብላ ስትወጣ እያንዳንድሽ ከዚህ ቤት አስወጣሻለሁ በየተራ በማለት ለራሷ መልስ ትሰጣለች። ቤዚ አሁን ከእስር ቤት የወጣቸው እያንዳንዳቸው በቤቷ ውስጥ የሚኖሩ ግለሰቦችን ለማስወጣት ዋና የሆነ እቅድ ዛ ነው የወጣቸው። ለዛም ነው እያንዳንዳቸውን ለማስወጣት ትፈልጋለች ነገር ግን የዛን ሀሳብ እንድትተው ወይም ደግሞ ቢያንስ ተረጋግታ እንድታስብ የሚያደርጋትን ሀሳብ ሂዊ አምጥታላታለች። ቤዛሞ ወደ ክፍሏ ገብታ ልብሷን ቀያይራ ስትወጣ ወደ ሂዊ ነበረ ከሂዊ ጋር ነበረ የተገናኘችው። ሂዊም ቤዚዬ፣ በዚህ ፍጥነት ስለተፈታሽ ደስ ብሎኛል። ሁሉም ነገር አለፈ። በጣም ጎስቁለሽ ነበረ፣ በጣም ራስሽን ጥለሽ ነበረ። ነገር ግን ሁሉም ነገር አለፈ በማለት ሂዊ ለቤዚ ትነግራታለች። አመሰግናለሁ ህውዬ፣ በማለትም ቤዚ እንደዚሁም ደግሞ እያንዳንዱ እቅዷ እየነገረቻት ነው ያለችው። ነገር ግን ከአሁን በኋላ ክፋት ባንሰራ ጥሩ ነው በማለት ሂዊ ደግሞ ቤዜ ወደ ራሷ እንድትመለስ ሂዊ ፖሊስ ትሆን እንጂ ግን ማንች ቤዜን ትወዳታለች። ቤዜ ችግር ላይ እንድትወድቅ አትፈልግም። ነገር ግን ማሳሰርም ባለፈው ያሳሰረቻትም ለዛ ነው። ተጠርጥሮ እስር ቤት መግባት ይሻላል የሰው ነፍስ አጥፍቶ እስር ቤት ከመግባትና ቅጣቱም የተለያየ ስለሆነ ለዛ ነው። አሁን ከእስር ቤት ከወጣች በኋላ እያቀደቻቸው ያለቻቸውን እቅዶች ህዊ በብዙ ነገሮች እየደገፈቻት አይደለም። ምናልባት ኤፍራት እኮ ጥሩ ሰው ልትሆን ትችላለች በማለትም ነገራት አለች። እንደዚሁም ደግሞ ምን መሰለሽ ቤዝዬ፣ እኔ የሆነ ሰፈር የማቃት ልጅ ነበረች ለውርስ ብላ ወንድሟን ያላደረገችው ነገር የለም በማለት የእሱን ታሪክ ትነግራታለች። ከዛስ? በማለት ቤዜ ደግሞ ተመስጣ፣ ምክንያቱም ይሄ ታሪክ ከእሷ ታሪክ ጋር ትንሽም ቢሆን የሚያመሳስለው ነገር አለ። ከዛስ? በማለት ስትጠይቃት ከዛማ ወንድሟ ደግሞ በዛን ሁሉ ስቃይ ሆኖ ይበልጥ ለሷ ነበር የሚያስበው በማለት ትነግራታለች። እሺ፣ ከዛስ በማለት ደግሞ ቤዚ በጣም ትኩረቷን ወደ ጉዳዩ ተመስጣ፣ ከዛማ ወንድሟን በመጨረሻ እሷ እንደምትጠላው እና እሷ ያንን ሁሉ በደል እንዳደረሰችበት ሲያውቅ ቤቱንም ንብረቱንም ሁሉንም ትቶላት ወጣ። ባይገርምሽ፣ እዛ ትልቅ ቤት በብቸኝነት ስትታመም ውሃ እንኳን የሚያቀብላት ውሃ እንኳን የሚሰጣት ሰዋታ ብቻዋን ሞታ የተገኘችው ከብቸኝነቷ ብዛት ከስንት ቀን በፊት እንደሞተች እንኳን የሚያውቅ ሰው የለም፣ በማለት ትነግራታለች። አፏን በመያዝ በጣም በመደናገጥ ዝም ትላለች። ቤዚም ይህን ታሪክ ህዊ የነገረቻት ምናልባትም የቤዛ ታሪክ ጋር ስለሚያገናኘው እንደዚሁም ደግሞ ቢያንስ ሰው ያስፈልጋታል። ገንዘብ ብቻ በቂ አይደለም። ገንዘብ ብቻ፣ ቤቱ ብቻ፣ ንብረቷ ብቻ በቂ አይሆናትም። ቢያንስ ለህቷ ያላት ቦታ የተስተካከል እና መልካም የተሻለ እንዲሆን ትፈልጋለች። ለዛም ነው ህይወት እንደዚህ ነች የሚባለውም ለዚህ ነው። እንግዲህ እነ ቤዜ ቤት ቤዜ ከእስር ቤት ስለወጣች የደስታ እራት እየተበላ ነው። ደስተኞቹም ሉሊት፣ ቤዛና ጽዮን ናቸው። እነ ያፌት ቤት ደግሞ የግዴታ እራት እየተበላ ነው። ኤፍራታ በራቱ ላይ ደስተኛ አደለችም። በቆይታዋ ላይ እዛ ቤት በመሄዷ፣ ከያፌት ጋር ባላት ግንኙነት፣ በሁሉም ደስተኛ አደለችም። ብቻ ግዴታ ስለሆነ እያደረገችው ነው ያለችው። ኢፍራታ አሁን የያፌትን ሚስጥሮች ለማጋለጥ ምንም የምትፈልገው ነገር የላትም ሚስጥሮችንም ማጋለጥ አትፈልግም ምንም ማድረግ አትፈልግም ስለ ያፌት ምክንያቱም ያፌትን አንድ ነገር ብታደርገው ናታን ምን አይነት ችግር ውስጥ እንደሚወድቅ ስለፈራች ነገር ግን ቢንያምና ዳጊ ይሄንን ነገር በጭራሽ አንቀበልም ብለዋል ሰርጉም በጭራሽ መሳካት የለበትም እያሉ በራሳቸው እቅድ እያወጡ ነው ያሉት። ዳጊ ይሄንን ሲሰማ በጣም ነው የተናደደው። የኤፍራታ ሌላ ሰው ማፍቀር እንደዚሁም ደግሞ ያፈቀረችው ሰው ያፌት መሆኑን ሲያውቅ ዳጊ በጣም ነው የተናደደው። በወቅቱ ተረጋጋ፣ እኔ መፍትሄ አላጣም፣ የሆነ ሲስተም እንፈልጋለን በማለት ቢንያም ዳጊን ያረጋጋዋል። እንግዲህ ያጎቱን ቃል በማክበር እሺ፣ አንተ ወዳመጣኸው ሲስተም እሱን እንጠቀምበታለን በማለት ዳጊም ራሱን አረጋግቶ የቢንያምን ንግግር ተቀብሏል።